እንደ ታሪክ ቅርስም የሚታዩ ናቸው ብዬ ነው የማምነው። አምባሳደርነት ሩቅ ነው። ስለዚህ ከአምባሳደር በታች ያሉትን ክፍሎች ወይ ኃላፊነቶች አገኛችሁ ይሆናል ብለው ነው እያለው የነበሩት። የተለያዩ የዲፕሎማሲ ድል ያገኘንበት ዞሮ ዞሮ ሁሉም ደግሞ ስለ ሀገራችን ስለሆነ ኢትዮጵያ ስሟ በከፍተኛ ሁኔታ የተጠራበት በራሴ የምደርስበትን ነገር ለማየት ነው የምፈልገው። የሚመጡ ነገሮች ላይ ብዙ አልጓጓም። ለስራቸው ለሀገራቸው የተሰጡ ራሳቸውን የሰጡ የህዝብ አገልግሎት በጣም ትልቁ ሙያ እንደሆነ እየሰማን ያደግ ነው። ቤታችን ስንሆን የእኛ ብቻ ቤት ያለ ይመስለናል። ይሄ ሴት ስለሆንሽ ጓዳ ግቢ፣ ወይ ሴት ስለሆንሽ በጊዜ ግቢ ምናም ይባል ነገር ከኔ ወላጆች ጭራሽ ሳልሰማ ያደግኩት፣ ደግሞ ወደራስ የሚመነዘር ለራስ ህይወት ደግሞ ትልቅ አስተዋጽኦ የሚኖረው እንደሆነ እየነገሩን ነበር። እኔን ነው የምታሰድቢው በኋላ ይላሉ እናቶች። ና ጥንቁቅ ናቸው። በቃቸው ልጆች አሁን ደግሞ ገቡ ምናምን